እንዘምል ሁላችን ነችኑ ፈጣሪ በትንሣኤ ኃይሉ ሞትን አሳፋሪ በትንሣኤ ኃይሉ ሞትን እሰ እሰ ያገኘነው ሕይወታችንን ደሴ በለን ትጉ የማይተኛ ጊዜውን አክብሮ ትጉ የማይተኛ ጊዜውን አክብሮ ነፍሳትና ወጣ ከሲኦል በርብሮ

ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋእዞ ለአዳም ሰላም ሚዜስ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት አሁንም በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። ባለፈው የህማማቱን ሳምንት ከሆሳዕና ጀምሮ እያንዳንዱን ቀናት ስያሜ በመስጠት ቤተክርስቲያናችን ህማማቱን እንዳከበረችው ሁሉ አሁንም ደግሞ ከእለተ ትንሣኤ ማግስት ጀምሮ እስከ ዳግም ትንሣኤ ድረስ ያለውን አጠር አጠር አድርገን ቀናቱንና የቀናቱን ስያሜ ለማስቀመጥ እንሞክራለን። ምስጢሩንና ጥበቡን አምላካችን ይግለጽልን። ሰኞ ማዕዶት ወይም የመሸጋገር ቀን በመባል ይታወቃል። ይህ ማዕዶት ወይም መሸጋገር የተከናወነው ባለፈው ዓርብ የስቅለት ዕለት ጌታ ነፍሱን በገዛ ሥልጣኑ ከሰጠ በኋላ ነው። ያን ጊዜ በሥጋው ወደ መቃብር ሲወርድ በነፍሱ በሲኦል ላሉት 33 ሰዓት አስተምሯቸው ነፍሳትን እንዳለ ይዟቸው አሻግሯቸው ወደ ገነት ገብተዋል። እሱ ማኢዶት ተብሏል። በመገረፉ፣ በመሰቀሉ፣ በመንገላታቱ፣ በሞቱ በሲኦል የነበሩትን ነፍሳት ነፃ አውጥቷቸዋል። ስለዚህ ያ ማኢዶት ወይም መሸጋገር ተብሏል። ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን ከሲኦል ወደ ገነት ነፍሳት መሸጋገራቸውን በፋሲካችን በክርስቶስ ምክንያት መሆኑን ቤተ ክርስቲያናችን ታስተምራለች። ከዚህም ደግሞ በአሁኑ የምንማረው ዛሬም በጨለማ ውስጥ ሆነን በፊቱ ዝም ብለን እንዳንቆም ነው። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት እንደተሸጋገርን ማመን ይገባናል። ዛሬም በቤተ መቅደሱ በክቡር ደሙ በዋጃት ቤተ መቅደሱ ውስጥ ቆመን ወንድም ወንድሙን እህት እህቷን እማትወድ ከሆነ ከጨለማው ከቤተ መቅደሷ ሕይወት ጋር ህብረት አይኖረንም። ምክንያቱም ገና ከጨለማው ውስጥ አልወጣንምና መጽሐፍም እንዲህ ይላል አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ስድስት ላይ ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ከእሱ ጋር ህብረት የሚኖረን መቼ ነው? በዕለተ አርብ ያፈሰሰውን ደሙን የኔ ነው ብለን መቀበል፣ ግርፋቱ፣ ስቅለቱ፣ ሞቱ እነዚህ ሁሉ የኔ ነበሩ፣ ከዚህ ሁሉ ነፃ አውጥቶኛል ብለን በማመን ንስሐ ገብተን ስጋ ወደም ካልተቀበልን ቤተ መቅደስ በስጋ ብቻ ብንመላለስ እንዋሻለን፣ በህብረት ከእሱ ጋር ቆምን ማለትም አንችልም። ይሄን ልናውቅ ይገባል። የተከበራችሁም ይመናል ስለዚህ ማዕዶት ስንል መሸጋገር ስንል እኛም ከነበርንበት ከቆየንበት ንስሐ ካልገባንበት ከክፉ ስራችን ሁሉ ታቅበን ወይም ደግሞ ክፉ ስራችንን አስወግደን ንስሐ ገብተን ስጋው ደም መቀበል ነው። ዳግም ወደ ዓለማዊው፣ ስጋዊው፣ ምድራዊው ህይወት አለመመለስ ማለት ነው። ስለዚህ ዛሬም ማዕዶት ያስፈልገናል። ወንድሙን የሚጠላ ነፍሰገዳይ ነው ይላል። በጨለማም ለዘለዓለም አለም አለ ይላል በአንደኛ ዮሐንስ መልእክት ምዕራፍ ሁለት ቁጥር 11 ላይ። ስለዚህ ወንድሞች እህቶች በፍቅር ቤተ መቅደስ ላይ መቆም ማስቀደስ መጸለይ ይገባናል። ነገሮችን ሁሉ ለእግዚአብሔር መስጠት ይገባናል። ስንፋቀር የክርስቶስ ህብረት ይኖረናል፣ የድንግል ማርያም ህብረት ይኖረናል። ስለዚህ ጨለማውን ኑሮ ትተን፣ የሐሜቱን ኑሮ ትተን፣ የመጠላላቱን የመገፋፋቱን የመበዳደሉን የመገዳደሉን ህይወት ትተን ከክርስቶስ ጋር ክርስቶስን ብርሃን አድርገን ለብሰን መኖር ይገባናል። አምላካችን እግዚአብሔር ይርዳን፣ ከጨለማ ወደ ብርሃን ያውጣን። ማዕዶት ማለት እሱ ነው፣ መሸጋገር የሚለው ቀን ፋሲካ ማግሰኞ ሁልጊዜ በሕይወታችን ውስጥ የሚያስተምረን ትልቁ መልእክት ይሄ ነው። ማክሰኞ ቅዱስ ቶማስ ይታሰብበታል። ምክንያቱም በጦር የተወጋ ጎኑን በቀኖት የተቸነከረ እጆቹን ካላየሁ አላምንም ብሎ ነበርና፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፤ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬና አምላኬ ብሎ መለሰ ይላል። በፍጹም እምነት በፍጹም መቀበል አምላኩን የድንግል ማርያምን ልጅ ኢየሱስ ክርስቶስን ጌታዬና አምላኬ ብሎታል። ጌታችን ኢየሱስ ክርስቶስም ስላየህ አመንክን ሳያዩ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ እንደምናየው። ስለዚህ ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያናችን ዕለቱን ቶማስ ብላ ታስበዋለች። መጽሐፍ ቅዱሳዊ ነው። እንደ ቶማስ የሆነ የተጠራጠረ ልብ ካለን ልክ እንደ ቶማስ ጌታዬና አምላኬ ብለን በፊቱ እንድንንበረከክ ነው። አምላካችን ስሙ የተመሰገነ ይሁን። ረቡ አልዓዛር በሚባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙት ያስነሣው ከመቃብር ውስጥ ያወጣው የማርያምና የማርታ እህ ወንድም የነበረው አልዓዛር ነው። የስሙ ትርጓሜ እግዚአብሔር ረድቷል ማለት ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 7 እስከ 48 ታሪኩ ይገኛል። እህቶቹም ክርስቶስ እንዲመጣና መጀመሪያ ታሞ በነበረ ሰዓት እንዲፈውሰው መልእክተኛ መላካቸው ይታወሳል። ሆኖም በአራተኛው ቀን ነው መጥቶ ከመቃብር ተነስ ብሎ ያስነሳው። እሱም የዘላለም ትንሣያችን ጌታችን ኢየሱስ ክርስቶስ ከሞት መካከል ሞትን ድል አድርጎ እንደሚነሳ አስቀድሞ በአልዓዛር አሳይቷቸዋል። ምክንያቱም ሥልጣኑ የባህሪው ነውና ጌታችን ኢየሱስ ክርስቶስ። ስለዚህ ረቡዕ አልዓዛር በሚባል ስያሜ ቤተ ክርስቲያናችን ሰይማለች። ሐሙስ አዳም ሐሙስ በመባል ይታወቃል። ምክንያቱም አዳም የሰው ሁሉ መጀመሪያና የሁሉ አባት ተብሎ ይጠራል። በስድስተኛው ቀን ነው የተፈጠረው። ዕለተ ዐርብ ለአዳም በሰጠው ተስፋ መሠረት ከድንግል ማርያም ተወልዶ ሞቶ ተቀብሮ ተነስቶ እንደሚያድነው ለእርሱ የገባውን ቃል የፈጸመበት በመሆኑ በትንሣኤውም አዳምና የአዳም ዘር ሙሉ ነፃ መውጣታችን ለማጠየቅ ቃል የገባለትንም ለመፈጸም እንደነበር በቀሌሜንጦስ ተጽፏል። አዳምና ሔዋን በገነት ሰባት ዓመት ከቆዩ በኋላ ትእዛዙን በምትላለፋቸው ከኤደን ገነት ወጥተው ነበረ። ብዙ ተባዙ፣ ምድርን ምሏት ያለው ትእዛዝ እንዳይቀር ያው በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች ክፉና ደግ የሚባለው በአቤልና በቃይል እንደታወቀ መጽሐፍ ቅዱስ ይነግረናል። ነገር ግን በመጨረሻው ዘመን በትንሣኤው ለአዳም በገባው ቃል መሠረት ፍጥረቱን ሁሉ አድኗል። ስለዚህ እቺ ቀን ለአዳም የገባውን ቃል ሙሉ በሙሉ የፈጸመባት በትንሳኤው ትንሳኤን ለእኛ የሰጠን ወድቀን እንዳንቀር ሞቶ ተነስቶ እኛንም እንዳነሳን የገባውን ቃል ኪዳን ስለፈጸመ የዛ የቃል ኪዳን ምልክት ዛሬ ሐሙስ አዳም ሐሙስ እየተባለ ይጠራል ዓርብ ቤተ ክርስቲያን በመባል ተሰይመዋል ይኸውም የእግዚአብሔር ማደሪያ ቅድስት በሆነችው ቤተ ተሰይማለች ቤተ ክርስቲያን ስንል በሙሉ ከውስጥም ከውጭም ዘመነ ሐዲስን በትምህርት መልክ ታሳየናለች። ከላይ ጀምሮ ስንመለከት ጉልላቱ መስቀሉ ነው። በመስቀሉ ነፃ ያወጣን ምልክት መሆኑ ከላይ ጉልላቱ ላይ መስቀሉን እንመለከታለን። ከላይ ጀምሮ ከታች በውስጥም ስንመለከት መቃብሩን ትንሣኤውን። ለምሳሌ በቅዳሴ ስናስቀድስ ፍለፊት የምናየው መንበሩ ዙፋኑ የመቃብሩ ምሳሌ ነው። እሱ ላይ ነው ካህናቱ ኢየሱስ ክርስቶስ በከመገነዙ ከዮሴፍ ወኒቆዲሞስ እያሉ ሁለቱ የተቀባበሉ እንደ ዮሴፍና እንደ ኒቆዲሞስ እየገነዙ የመቅበር ያህል እየቀበሩ አንበርነድ የበዝንት ጻሕል ቡሩክ በአምሳለ መቃብር ዘነበርከ ዘነበር ከውስቴቱ ሠሉሰ ዕለተ እያል እየገነዝን ምንቀብረው ያ የመቃብሩ ምሳሌ ነው። ስለዚህ ሁለንተናዋ ቤተ ክርስቲያን ከውጭም ከውስጥም የክርስቶስን የማዳን ስራዎች ሙሉ በሙሉ የምታስረዳ መሆኗን የቅድስት ቤተ ክርስቲያን ታሪክ ያስረዳናል። ስለዚህ ይቺ ዕለተ ዓርብ ቅድስት ቤተ ክርስቲያን በመባል ተሰየመች። ቅዳሜ ቅዱሳት አንስት በመባል ተሰይመዋል። እንደምታውቁት ክርስቶስ ከመቶ ሃያው ቤተሰቦች መካከል 36ቱ ቅዱሳት አንስት ናቸው መቼም ዛሬም ቢሆን በቤተ ክርስቲያናችን የቤተ ክርስቲያን ውበት ሆነው ቤተ ክርስቲያንን በግንባር ቀደም በሙሉ እምነት የሚያገለግሉ በእውነት ሁላችን የምንመሰክረው ነው እናቶቻችንና እህቶቻችን መሆናቸውን ዓለም ያውቀዋል። በክርስቶስም ዘመን ቢሆን ሠላሳ ስድስቱ ከነበሩት ከመቶ ሃያ ቤተሰቦች ውስጥ ቅዱሳት አንስት ተመርጠዋል። ጌታንም በሚገባ አገልግለዋል። እቺ ቅዳሜ የእነሱ መታሰቢያ ናት። ምክንያቱም በሉቃስ ወንጌል ምዕራፍ 24 ከቁጥር አንድ ጀምሮ ስንመለከት እጅግ ማልደው ብዙ ሴቶች ወደ መቃብሩ ሄዱ ይላል። እንዲያውም የመጀመሪያዋ መቃብሩ ጋር ሌሊት ድቅድቅ ጨለማው ሳያስፈራት ሳይከልላት ሽፍታውን ወንበዴውን ሳትፈራ ጨለማውን ጥሳ ወደ ብርሃን አምላክ መቃብር ወደ ኢየሱስ ክርስቶስ የመጀመሪያዋ ባለታሪክ መግደላዊት ማርያም ሰባት አጋንንት ይወጣላት ናት። ጌታዬንም የት እንደቀበሩት ሳላውቅ ወይም መቃብሩን ማየት አለብኝ ብላ በሶስተኛው ቀን ገስግሳ ሄደች። መግደላዊት ማርያም ናት፣ ከሴቶች ወገን ናት። ዛሬም ቢሆን በእውነቱ በተሳትፏቸው ሴቶቹ እግዚአብሔር ይባርካቸው፣ ባላቅማቸው ሁሉ ቤተ ክርስቲያንን ያገለግላሉ። በመጀመሪያው ቀን ማልደው ሽቱ ይዘው እጅግ ማልደው ይላል፣ ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ ይላል ስለዚህ በዚህ በፋሲካው ሳምንት ያለችው ቅዳሜ ቅዱሳት አንስት በሚባል ቤተክርስቲያናችን ሰይማለች። የመጨረሻው ዳግም ትንሣኤ ይባላል። ለምን ዳግም ተባለ? ከሳምንቱ የመጀመሪያው ቀን ይለዋል። እንግዲህ አንድ ተብሎ ነው የሚቆጠረው። እሁድ ከሳምንቱ ያለው ከእሁድ ከትንሣኤ ጀምሮ እስከ ቅዳሜ የነበረውን አመጣና አንድ ብሎ ስለሚጀምር እሁድ ማለት አንድ ማለት ነው እና ያለም መፈጠር የተጀመረበት ቀን ስለሆነ እሁድ አንድ ተብሎ ነው የሚጀመረው። ስለዚህ ያም ከሳምንቱ የመጀመሪያ ቀን ይለዋል። ሁለተኛ እሁድ ሲመጣ ማለት ነው፣ እንደገና አንድ ብሎ ስለሚጀምር የዳግም ትንሣኤ ዕለት። በመሸ ጊዜ ደቀ መዛሙርቱ ስለፈሩ፣ ምክንያቱም ያን ሰሞን ግርግር ነው፣ ተነሳ ይባላል፣ ከሙታን ተነስተዋል፣ ግማሹ ሐዋርያት ሰርቀውት ነው፣ በግማሹ በእንዲህ ነው የተወነባበደ ነገር ስላለ የፍርሃት ሳምንት ነበረች። ስለዚህ ፈርተው ተሰብስበው የነበሩበት ቤት ደጁ ተቆልፎ መስኮቱ ተዘግቶ ሳለ ጌታችን ኢየሱስ ክርስቶስ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ምዕራፍ 20 ቁጥር 19። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ከእነሱ ተሰውሮ ሰርብቶ በዕለተ እሁድ በተነሳ በሳምንቱ ማለት ነው በዝግ ቤት እንዳሉ ቆሞ ተገለጸላቸው። በድጋሚ ስላዩት ዳግም ትንሳኤ ተባለ። መጀመሪያ ከትንሳ ከሙታን መካከል ሲነሳ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ ከመግደላዊት ማርያም በኋላ ሄደው ትንሳኤውን አይተዋል። እንደገና አሁን ደግሞ በተዘጋ ቤት ውስጥ በፊት የተዘጋውን መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በታላቅ ስልጣንና ኃይል ከሙታን መካከል ተነሳ አዩ። ምስጋና ለሱ ይሁን በአይናቸው ያዩትን እንደገና፣ አሁንም በዝግ ቤት ከዝግ መቃብር በራሱ ኃይል፣ አሁንም በዝግ ቤት እነሱ እያሉ ዝግ ቤት ውስጥ ታያቸው። ዳግም ታያቸው ለማለት ዳግም ትንሣኤ ሎማ አንዳንዶች ምትሃት መሰላቸው ይላል። ዳግም ትንሣኤ እንደገና የምስራች የታየበት ትልቅ በዓል ነው። እንደ ትንሣኤ ነው። እንዲያውም በቤተ ክርስቲያናችን ስርዓት እንደ ትንሣኤ የማክበሯን ያህል ዳግም ትንሣኤ ቀለሙ የሚባለው አብፅህ ኩሎ ከመስርዓተ ትንሣኤ ልክ እንደ ትንሣኤ እንዳከበርከው እንዳልከው፣ ቀለም የዳግም ትንሣኤም የሚደርሰው ቀለም በሙሉ እሱ ነው፣ አይለወጥም። ዳግም ትንሣኤ ነው። ለምን እንዳዩት ሁሉ ከመቃብር ተነስቶ አሁን ደግሞ በዝግ ቤት ምትሃት እስኪመስላቸው ድረስ በዝግ ቤት እንደገና ታያቸው። እንግዲህ ክብር ምስጋና ይግባው ሁለቱን ሳምንት ከወሳና ጀምሮ እስከ ትንሣኤ ማዒዶስ ሰኞ ጀምሮ እስከ ዳግም ትንሣኤ እንዲህ በመጽሐፍ ቅዱሳዊ መሰረትነት ቤተ ክርስቲያናችን ታስመልካለች። ክብር ምስጋና ለአምላካችን ይሁን፤ ጸጋው ይብዛልን።